ጉድበል ጎንደር አራያ አገሬ ሰው ሩታ አረገዘች ኦላላ ላላ ይሄ እርግዝና ዘጠኝ ወር ሙሉ አረገዘች አረገዘች አራተው አሳክሱን ታው ለማንኛውም ሩታ አረገዘች ለስንተኛ ጊዜ ለአራተኛ ጊዜ እስከ ዛሬ ግን አልተወለደም ሩታ ዛሬ ግን ያረገዘችው ፍቅርን አይታ በቅናት ይመስለኛል ለምን መሰላችሁ ፍቅር አረገዘች አረገዝኩ ብላ ቪዲዮ ስትሰራ ሳይቀድሙኝ ልቅደም ብላ መሰለኝ ፍቅር እያረገዝኩ ስትል ከአብርሸ ይሆናል ብላ በስጋት ፅርርድ ብንሳ ትላትቀርም ከዱባይ መልስ አረገዝኩ ያለች እንዴ? ያችም አረገዝኩ ያችም አረገዝኩ ኢትዮጵያን የህዝብ ቁጥር ልትሞሏት ነው እንዴ? ህዝብ በህዝብ ጫጩት በጫጩት ልታረጉ ነው እንዴ እናንተ ሰዎች? እኔማ የፍቅር ልጅ አነሳለሁ ስል ደሞ ሩታ ሩታ በዚህ አረገዝኩ። አረ ጉዴ ይፈላይ የትኛው አለ አነሳ ነው ወይም መብርሃን ሩ ታረገዝኳለች። ነገር ግን አብረሽ አልተደሰተም። ምኑ ነው ኃላፊነት መውሰድ ከባድ ነው አላለም። በዚህ ጊዜ ይከብደኛል እና ስራው አይከብድም እንዴ? አብረተኝ ላታረግዝ ነው እንዴ? እንዲህ ምንድን ነው ችግር? አንተ ሰውዬ እንግዲህ ብዙም ደስተኛ አልሆነም አብረሽ ዞሮ ዞሮ ማለት ነው ካሜራ ላይ ስለሆነ እንጂ ኃላፊነት መውሰድ ከባድ ነው ገና በሀያ ሶስት አመቴ መቆየት ይፈልጋል እንግዲህ ከአሁን በፊት የምንገባ የሚል ጥያቄ ያነሳችለት በግድ እንዲጋቡ ስታደርግ የነበረው ለዚህ ነው ማለት ነው። ማርገዝ ስለፈለገች ነው ያረገዘችው። አንዳንድ ሴቶች ማለት ነው ወንዶች ለመያዝ ሲሉ ያረግዛሉ። ቆይ ፍቅርና ሩታና አብርሽ ማለት ነው። ሰርግ አደረግን አሉ። ቤተሰብ የታለ የታደመው? ሰርጉ ላይ ሊዝናኑን ሄዱ፣ ተዝናኑ፣ ቪሎ ለበሱ፣ የማደም ቆሞች ሄዱ ምናምን፣ ስፖንሰር አደረጓቸው፣ ሲዝናኑ ከፈሉላቸው ምናምን፣ ካላስ ወደ ኢትዮጵያ ተመለሱ፣ እንጂ አልተጋቡም እኮ። እስካሁን እኮ ቤስት ፍሬንድ ናቸው። ጋብቻ ወረቀት ምናምን እኮ የላቸውም። ቤተሰብ ተሰብስቦ የታለ የተሰረገው? ሽማግሌ ብቻ ነው እንጂ ጋብቻ የሚባል ነገር አላየንም። አሁንም ቢሆን እኔ እንዳልተጋቡ ነው የምቆጥረው ዱባይ ሊዝናኑ እንደመጡ ነው የምቆጥረው ተግባባን አደለ እውነት እውነት እናውራ ከተባለ ግን ዛሬ ያረገዝኩ ያልሹፍ ሩታ ከፍቅር ኮርጀሽ መሆን አለበት ኮርጀሽ መሆን አለበት ፍቅር እኮ ፍራንክ እየሰራች ነው እውነቷን መሰለሽ እንዴ ደግሞ ልጅ ሶስት ስድስት ሰባት ወር ሲሆኑ ነው የሚነገር እንጂ ገና ገና በአንድ ወር በሁለት ወር አይነገርም ለካ ድሮ ነበር ያረገዝሽው ሜሪ የተናገረች ጊዜ ነው ለካ ያረገዘችው ኦኬ፣ ሶስት ወር ምናምን ነው። እኔ እኮ ሆዲ ሽንቡጥ ሲል ግራ ገብቶ ነበረ። ፍቅር ጠፋች። አአ የጠፋች እናቷ በጣም እየተጨነቀች ነው። ፏዋድ ራሱን እያከከ ነው። እሰ እንደዚህ እንድታኩ ፈልገ ነው። እሷ እንደዚህ እክክ እንድታደርጉ ነው የምትፈልገው። ገባችሁ አደለ? አይ ፍቅር ሰሪላቸው፣ አንድ ሳምንት ቅጫቸው፣ በቃ ይንከራተቱ። እንዶም ማዘርሽንም ትቦናው ላይ ብታስገቢያት በቪዲዮ ሳይሆን በስልክ ፎዋድን እየደወለች እንድታስጨንቅልሽ ልጅ የት ሄደች? ከአንተ ጋና የላኳት የጥለህብኝ ነው እያለች እንድታስጨንቅልሽ አድርጊ። አዎ አንቺን እንዲያቃጠሉሽ ተባብረው አንቺን ማቃጠል አለብሽ። የተሳካለ ፍራንክ ማድረግ አለብሽ። ክብር የሚነካ ነገር ከሰራሽ በኋላ ሂጅበት። በቃ እንዲሁም ተዩ ብዬ ነበር። አሁን ሂጅበት ከዚህም በላይ አሁንማ አሁን ደህና ናችሁ። እነዚህ ሁለት ወጠጤዎች ደግሞ እየመጡ እያለቃቀሱብን እዳ ገባን። ደግሞ ቪዲዮ ስትሰሩ ሁሌ ራሱን የሚሰሰው አይጠፋም። እንዴት ነው ነገሩ? እና እንግዲህ ነ በጣም ያናድድ ነገር ነው ያደረጉት ፍቅርን በጣም ነው ያናድዷት የምሬን ነው እሷ ከጎኒ ይሆናሉ ብላ ይህን ነገር ብትነግራቸው ውነት ቢሆን እኮ እነሱ እሷን ቴኬር ከማድረግ ይልቅ ልጅ አባቱን ፍለጋ ነው አንተነህ አንተነህ አባቱን ፍለጋ ነው ሄዱ አሁን እኮ ስልክና ያለች ኮ ስነሌ ልጅ አባት ምን አገባቸው አለቻቸው እሰይ አዎ ምን አገባቸው እሷ ሲጀመር እርጉዝ አይደለችም ሩቲ ማለት ነው ሰግተሽ ከሆነ እንደዛ ያልሽው ፍቅር እርግዝና የሚባል ነገር የላትም። እነ ፏድን ፍራንክ እየሰራችው ነው። በድንጋጤ ፈርታ እንደው የእውነት ከሆነ ብላ ሩታ አርግዣለሁ ብላ ቀጥ ብላ መጣችብን። አረ በስመ አብ ወልደ መንፈስ ቅዱስ። አረ ሩታ የቅናትሽ መቼ ነው የሚተውሽ? መድኃኔ ዓለም አባት የቶሎ ድረስ። አሁን እንደዚህ ስል እንግዲህ በጎቹ መጥተው ኮሜንት ላይ ግዞ ማረና የስድብና ዳነ የሚዋርዱብኝ አይ ይሄ እኔ ማለብሱ ቀሚስ፣ ቲሸርት፣ ቢጃማ እያረኩት እየለበስኩት እየተኛው እየሄድኩ እየተዝና እየዘነጥኩበት ኖረ። በስድባችሁ መዘነጥ እንደጀመርኩ አታቁ። ቀጭቋ ቀጭቋ ምርጥ ጫማ ገዛሁኝና የእናንተ ስድብ ልብስ አድርጌው ቀጭቋ ቀጭቋ በአስፋልቱ ላይ ኦ ማይ ጋድ ኦ ማይ ጋድ። አንድ ግን የምትናደዱት ነገር በራሴ ቻናል እንደፈለገ መሞላቀቅ መብቴ ነው። እንዲህ በራሴ ቻናል መሞላቀቅ መብቴ ነው። እንደፈለግኩ ነው የምንጠራራበት። እንደም እዚህ እንደ እንትን ቤት ባልሆነ እንደ ፍሪደም አግኝቼ የምሰራ ቢሆን ማለት ነው በቪዲዮ መጥቼ እንዴት እንደሚሞላቀቅባችሁ። ኦመጋ፣ ኦመጋ፣ ኦመጋ ያገናኘን ያኔ ያገናኘን እያንዳንዴ እያንዳንዴሽ ነጻነት አግኝቼ ንቅን ሙልቅቅቅቅ ነ ምለው እንደፈለጉ በራሴ ብቻ። ፈጣሪ እድሜና ጤና ይስጠን እደ በራሴ ሙድ ፈታል ብል እንዴ፣ ጋይዝ በእናንተ ስድብ ልሽማቀቅ? እሺ፣ አሁን ከስድቡ ወደ ሀሳቡ መስጠት ብትጃ ይሻልሽም ስመኝ የእነሱን ስድብ ሁሌ ያስተሽ ትዘልቀዋለሽ ከእነሱ ጋር ትንዘንሰሽ ትዘልቀዋለሽ? አትዘልቂውም። ስለዚህ ወደ ሀሳብሽ ሂጅ። እሺ፣ የዛሬው ሀሳባችን ምን መሰላችሁ? አንደኛ በፍቅር ነው። ሁለተኛ ግርም ያለኝ ነገር የሩታ ነገር ነው። እርጉዝ ብትሆንስ እንዴት ነው ፈጥና ባንዴ እንደዚህ ልትሬት ቻለችው? ባንዴ መታ እርጉዝ ነኝ ያለች ስላረከሽ በጣም ደስ ብሎናል። ነገር ግን እውነት ስለመሆኑ አብርሽም ልክ አላመነሽ ማለት እኔም አላመንኩሽም። ምክንያቱም እንትኑን በደንብ አላሳየችንም። ሳታረግዝ አውቃ ፍቅር አርግዛ ይሆናል ብላ ይህን ነገር አሳይታ፣ ከዛ በኋላ ይህን ነገር ካሳየችው በኋላ እርጉዝና ብሎ ያስብ አይደለም ከዛ ቀጣይ ደግሞ አረገዝኩ ብላ ትመጣለች። ታረግዛለች ማለት ነው። በቃ ፍቅር እርጉዝ ናት ብላ ስላሰበች ቀጣይ ለማርገዝ አስባለች። በቃ እኔ ጥርጥርኩት ይሄን ነው ማለት ነው። ስለዚህ ሩታ ቸኮል ሽልልሽ ፈለጋለ ቸኮል ሽልናት። እርጉዝ ሲኮን እኮ ደበቅ ነው የሚደረግ፣ ደበቅ ነው የሚደረግ። እንኳን እናንተ ብዙ ተመልካች የሚያያችሁ ይቅርና ማለት ነው የሆነ እኛ ሌሎች የሆኑ ሰዎች ራሱ ትንሽ ሰው የሚመለከታቸው ራሱ እንትን አይሉ አያሳዩም፣ አያሳዩም እንትናቸውን ማለት ሆዳቸውን፣ ማርገዛቸውን ምና ምናምን ለማንም አያሳዩም። ስለዚህ ከአንቺ አሁን ማሳየት እየፈለግሽበት ዋናው ምክንያቶች ፍቅር አረገዝኩ ስላለች እውነት መስሎሽ እንትን ልትይ ነው ብታስደነግጭ ነው። ሲጀመር ሱ አይደለችም አስረግጭ ነገርሽን ቆንጆ እርጉዝና ብለሽ ከሰጋሽ እርጉዝ አይደለች እሷ ሲጀመር። ፋድና ቡርካ ስላናድጇት ብድር እየመለሰች ነው። ደግሞ ብድሩ መመለሷም ጥሩ ነው። የሰው ልክ ነው ያወቀችበት። ሰው ምን ያክል የሆነ ነገር ሲፈጠር ጥሏችሁ እንደሚሄድ ባላችሁ በደላችሁ በተመቻችሁ ጊዜ እንጂ ሲከፋችሁ ማንም ሰው ከጎናችሁ እንደማይሆን ማወቅ ትችላላችሁ። በቃ እነዚህ ወጠጤዎች እኔ ራሱ እንዴት እንደታዘብኳቸው ከጎኗ ይሆናሉ ብዬ ሳሰብ እነሱ ጭራሽ የልጅ አባት ፍለጋ ሆስፒታል ድረስ እየተከተሉ አልሄዱ። ጉደኞች ጉደኞች፣ ናቸው ጉደኞች። ለማንኛውም ይመቻቸውይመቻችሁ ፍቅር አሁንም ቢሆን አቃጣያቸው አ እንደ በቀድበቀደሙ ደግሞ የሆነ ክብር የሌለው ሳይሆን ድራማውን ቀየስ አድርጉት። ዛሬ አሁን አሪፍ ቀይሳችሁታል፣ ቀይሳችሁታል እኔ ሊያስመረምሩ ይወስዷታል ብዬ ነበር። የፈራሁትስ ያ እንትን ይሄ ምንድን ነው አልተራሳሁ እንድን ይላሉ ብዬ ነበር ጥሩ ነው መቀየሳችሁ። አዎ እንደዚህ ቀየስ አድርጉት። አሁንም ሌላ ድራማ ፍጠሩ እንጂ እንደዛ አይነት መጥፎ ድራማ አትስሩ። ሲቀጥል ያው ስለ ሩታ ምንም ልል አልችልም። አብሽ ግን ደስ አላለው። ቁም ነገር ደስ አላለው እንዴ! በዚህ እድሜ ኃላፊነት መውሰድ ከባድ ነው ብሎ ርፍ እሳይ ኃላፊነት ካልወሰድክ እንዴት ታገባለ? ከባድ ነው ከባድ ነዋል። አይዞ አይ አይክበድህ ወንድሜ። አይዞ አይዞ። ስለዚህ እንግዲህ ሩታ አምስቴ ስድስቴ እርጉዝ ናት ተብሎ ተሰርቷል እሷም ብላ ታውቃለች። ተመርምራም ታውቃለች። ግን አሁን በመጨረሻ እንግዲህ አሁንም ብላለች የምናየው ይሆናል። መጨረሻሽን ፖሊሲ ገፋ ስትንገፈጠጭ ካልሆነ እኔ አሁንም ቢሆን አላምንም። ፍቅር አረገዝኩ ስላለች እንደሆነ የደነገጥሽው፣ አትደንግጭ፣ አትደንግጭ። እንዳይ ጉድ እኮ ነው እርጉዝ አይደለችም። ምንሽ ነው? ለማንኛውም ጥሩ ነው ማርገዝሽ። ብዙ ጊዜ በፍራንክ ሆነ በምንም እርጉዝናት፣ እርጉዝናት፣ እርጉዝናት ሲባል የእውነት እርግዝና ከሆነ ጥሩ ነው። ግን አሁንም እየሰከሳችሁን እንዳይሆነ። አመት ሙሉ አረገዝሽ ተብሎ እስከዛሬ አልተወለደም። መቼ እንደሚወለድ እኔ ራሱ እየጠበቅኩ ነበር። እስከዛሬ አልተወለደም። አሁን ጊዜው ከደረሰ ጥሩ ነው። እውነት አርግዝሽ ኮንግራ ኮንግራጁሌሽን ብዬሻለሁ።